የምሬን ነው የምልሽ። ተይኝ ጀምር። እኔ እናንተ ላምናችሁ አልችልም፣ ምክንያቱም ከኔ በፊት ትተዋወቃላችሁ። አይ ኖው ግን ያ ሁሉ ዋሪርገቶች ክስትማን ትችለች። አይመለከተኝም። ከዚህ በኋላ የፈለግከውን ማድረግ ትችላለህ። እኔ ዛሬ መጣሁት ፍጹም ስላለኝ ነው። በቃ ትሰማለህ። እኔ ተውኝ። በቃ ትናንት ህይወት አይመለከተኝም። ህይወቴ ወጡ። በቃ አብራችሁ መኖር ትችላላችሁ ሁለታችሁ። ሰላም፣ ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን ብያለሁ። የእኔ ውድ ውድ ውድ ቤተሰቦች ዛሬ እንግዲህ በአዲስ ቪዲዮ መጥቻለሁ። ቪዲዮዬን ከወደዳችሁ ላይክ፣ ሸር፣ ሰብስክራይብ ያደረጋችሁ ቤተሰብ ሆኑ ለማለት እፈልጋለሁ የኔ ውዶች ማለት ነው። እንግዲህ በብሩክ ቤት ባለፈው ቪዲዮ ተለቆ ነበረ እኔ ያን ቀን አልሰራውም ነበር፣ አልተመቸኝ ሆነን ለመናገር ማለት ነው። ብዙ ነው ሳልሰራ ያለቆ ማለት ነው። እና አሁንም አላለፈም የማትቻለው ማለት ነው። የቪዲዮ ላይክ እያደረጋችሁ ቤተሰብ ሆኖ ለማለት ፈልጋሉ፣ የኔ ማሮች። እና እውነት የባለፈው ብሩክ ብዙ ሰው አናደዋል ሁነን ለመናገር ብሩኬ ግን ትልቅ ጥፋትን ያጠፋ። ብዙ ፍራንኮች አሉ። ሌላ ፕራንክ ማረቅ ነበረባት የፈለገ ነገር ቢሆን ማለት ነው። እንደዚህ ፍራንክ የሚደራረጉ ባልና ምስት የሆኑ ናቸው ማለት ነው። ሁነን ለመናገር ሱሱ ግን ራቆታማ ነገር ናት። ሁነን ለመናገር ማለት ነው። እንደዛ ይደረግም ጭራሽ የብሩኬ ክፍል መታ ልብሷን አውጥታ ብርድ ልብስ ውስጥ መግባት ለምን ያስፈልግ? እንደዚህ ብርሃን አለ እንደ። እስኪ ሁላቸውንም በሀይሚ ቦታ ብትሆኑ በጣም ትናደዳላችሁ። ለምን አትናደዱም? ሀይሚ አንዳንዴ ደግሞ ሀይሚ ላይ ሄዳችሁ የምታ ስለ ሀይሚ መጥፎ ነገር የምትናገሩ ሰዎች አላችሁ፣ ግን ስነ ስርአታችሁን ብትይዙ ጥሩ ነው። ሴት ልጅ የሆናችሁ ለሴት ልጅ መጥፎ ነገር ባታወሩ ጥሩ ነው ብዬ አስባለሁ። ሀይሜ ልክ ናት። በሀይሚ ቦታ ብትሆኑ እናንተስ ምን ምን ትላላችሁ እስኪ? ምን ቀረ ታደ ከንፈር እና ከንፈር መሳሳም እኮ ምንም አልቀራ። አፍንጫ እና አፍንጫ ተገናኝቱ አሉና ለመናገር ማለት ነው። እና እኔ የገረሜ ከምንም በላይ የቴምብሎ ነገር የገረሜ ማለት ነው። እና እውነት ነው የሚመስለው ለመናገር ማለት ነው። እና ሀይሚ ማለት ነው እና ብሩኬ በጣም ትልቅ ጥፋት ያጠፋ ማንኛውም ሰው እንደዚህ ብራንክ አልሰርም ለመናገር ማለት ነው። እውነትን ለመናገር ቤተሰብ ከዚህ በፊት ህዝብ ካላቸው ዳኒና ሮብታ ፕራንክ የተደራረጉ አርብሽና ጽጌን ፕራንክ ያደረጉ ጊዜ እንደዚህ ፕራንክ አልሰሩም። ዳኒና ጽሁ ሮብታ ራሱ ማለት ነው እና እንደዚህ ፕራንክ የሚደራረጉ ባልና ምስት የሆኑ ናቸው ማለት ነው። ጭራሽ አልጋ ላይ መታ ብርድ ልብስ ውስጥ ገብታ በቃ እንዴ! እውነትም እውነት የሚመስላቸው ሰው አለ። ግን እነሱ ግን የሰሩ ፕራንክ ነው። ስራ ነው የምትሉም አላቸው። ስራ እኮ ልክ አለ። ይሄ እኮ በጣም ነው የምደብረው፣ ነን ለመናገር ማለት ነው። እግዚአብሔርን ብዙ ትልቅ ሚዲያ ናቸው። ሀይሚና ብሩክ የሚከታተለው ማለት ነው። እሽ ምንድን ነው ሰው የሚማረው? እና ለመናገር ምንድን ነው የሚማረው? ምንም እኮ የሚያስተምር ፕራንክ አይደለም፣ ነን ለመናገር እና አንዳንድ ኮሜንት ገብታቸው አንዳንድ ኮሜንት ገብታችሁ ብታዩ ይሄ ዝሙት ነው። ይሄ ምንድን ነው? ሰው ምንድን ነው ከእናንተ የመማረው? በጣም አንዳንድ ኮሜንቶቹን ገብታችሁ ስታነቡ ትክክል ናቸው ኮሜንቶቹ፣ ሲስሩ ማለት ነው። እና ብቻ ይከብዳል፣ ብቻ ከባድ ነው ቤተሰብ። እና ሀይሚና ብሩክ ደግሞ ነገሮቹን አስተካክላቸው። ሀይሚም ደግሞ ይቅርታ አድርጌ ይቅርታ ብሎሻል ይቅርታ አድርጎ አጥፍቻለሁ ይቅርታ ብሏል። ይቅርታ እንደምታደርግለት ተስፋ አደርጋለሁ። ግን ሱሲ በጣም ባለጌ ሴት ናት ብዬ ነው የማይደረግ ብራንክን እያደረሱ ጨራሽ ልብስሽን አውጥተሽ ምናምን ወንድ ጠገብ የሆነች በጣም ነው የሚደብረው ለመናገር። ስለዚህ ሀይሚ ላይ ባትፈርዱ ጥሩ ነው። ሀይሚ ትክክል ናት። እንደ እስኪ እናንተ በሀይሚ ቦታ ሆናችሁ እስኪ የምትወዱ ሰው ከሌላ ሴት ጋር እንደዚህ ብራንክ ሲደረግ እስኪ እናንተ ምን እንደምትሰማችሁ በሀይሚ ቦታ ሆናችሁ እስኪ ዝም ብላችሁ። ሀይሚ ላይ ባትፈርዱ ጥሩ ነው። አንዳንዴ ሰው ማለት ነው ማለት ሴት ሆናችሁ ሴት ላይ አትፈርዱ ማለት ነው። እውነቴ ነው የምላችሁ። ቤተሰብ በጣም ነው የሚያናጅረው። አንደኛ ነገር ደግሞ ሀይሚና ብሩኬ ቢለያዩ ምንድነው የምታገኙ? የምታገኙ ነገር አለ? ምንም እኮ የምታገኙ ነገር የለም። እውነት ለመናገር ሀይሚን የዘቀዘቃችሁ መጥፎ ነገር ስለ ሀይሚ እያወራችሁ፣ እዛ ጋ ብሩኬ የዘቀዘቃችሁ ብሩኬ መጥፎ ነገር እያደረጋችሁ፣ በጣም ነው የሚደብረው። የምር እናንተ ትክክለኛ ወዳጅ አይደላችሁም፣ ትክክለኛ ደጋፊ አይደላችሁም። እውነት የምትወዱ ከሆኑ ሁለቱንም ቢያጠፉ ቢያጠፉ የፈለገ ነገር ቢያጠፉ የሚከሩ እንጂ ሰው በስድብ አይመለሱም። መልካም ኮሜንት ጻፉ። እንደዚህ ነገር ካደረጉ እንደዚህ አይደለም ብላችሁ ማማከር ነው እንጂ ስድብ በመንበር አስፈልግም። እውነቴ ነው ብላችሁ አሁን ብሮኬ ተዘግዝቆ ጠዋት በጣም ነው የደነቀጥኩ ማለት ነው። ቲክቶክ ላይ ሀይሚን የዘቀዘቁ ብሮኬ የዘቀዘቁ የሀይሚ ወዳጆች ደግሞ ብሮኬን የዘቀዝቃሉ፣ የብሮኬ ደጋፊ ደግሞ ሀይሚን የዘቀዝቃሉ። ይሄ እናንተ ትክክለኛ ወዳጅ አይደላችሁም። ለመናገር ሀይሚና ብሮኬ ደግሞ መቼም አይለያዩም ማቸው ማለት ነው። በተለይ ሴት ሆናችሁ ሀይሚ የምትጠሉ በጣም ብዙ ሰዎች አላቸው። ምን አደረገችሁ? እስኪ ሀይሚ የምትጠሉ ማለት ነው። ብሩክ ወዳችሁ ሀይሚ የምትጠሉ ሰዎች አላቸው። እናንተ ሴቶች ናቸው፣ ግን ብሩክ የምትፈልጉ ሰዎች ናቸው ብዬ ነው የማስበው። አንዳንዴ ሲያሰብ እና ሀይሚ ምን አደረገችው? እስኪ ሀይሚ የምትሰድቡ ሀይሚ የምትዘቀዝቁ ምን አደረገች እስኪ? እኔ እንጂ አንዳንዴ እናንተ ትክክለኛ ወዳጅ አትላችሁ ብዬ ነው የማስበው እና ስንስርአታችውን ብትይዙ ጥሩ ነው። ከሀይሚ ራስ ላይ ውረዱ፣ ወረድ ባለ ወራጅ። የምሬ ነው ምላቸው። ስለዚህ ሀይሚና ብሮኬ አንድ ናቸው ማለት ነው። አይለያዩ ዛሬ ደግሞ ጠብቁ፣ መልካም ነገር እንጠብቃለን ብያያስባለው። ሀይሚና ውሮኬ መቸም አይለያዩ። ስለዚህ ምንም አድሪግ አይቻለን። ብዙ ነገር ልታወሩ ትችላላቸው፣ ግን ሀይሚና አይ ላዩ፣ እነሱ ያገናኛቸው ፈጣሪ ነው። ስለዚህ ሰው ሳይሆን ማለት ነው። ስለዚህ ወዳቸውን ጣላቸው። ሀይሚና ሀይሜና ብሩክ የማቸው አይላዩ። ይሄ ቪዲዮ ከተመቻቸው ላይክ አድርጎ ማለት ነው የሚወዱት